እንግዲህ ያላችሁ እንደምታዩት ይሄን የመሰለ ምግብ ሰርተናል። ስለዚህ ቀዳሚያችን በጣም ፏ ያለ ነው። ይሄን የመሰለ ምግብ ለመስራት የፈጀብኝ ሰዓት አንድ ሰዓት ተኩል ነው። ስለዚህ ይሄውን ለዛሬ ብቻ ነው ለነገም ይሆናል። ፍሪጅ ውስጥ ራሱ በኮንቲነር አስቀምጠ ነው የሚሆን ነው። በቃ በጣም ልነግራችሁ አልችልም። በጣም የሚጣፍጥ ምግብ የሰራት እኔና ቤተሰቦቼ እንግዲህ በዚህ ሁኔታ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። በጣም ተወዱታ አላችሁ። አሁን ደግሞ ወደ አሰራሩ እንሂድ። እንዴት እንደሰራሁት ያሳያችኋለሁ። ይሄን የመሰለ ጣፋጭ ምግብ እንዴት እንደሰራሁት ያሳያችኋለሁ። አብረን እንስራ። አብረን ወደ ኪችን ይህን እንግዲህ የማሳያችሁ ከኢትዮጵያ ነው። ጤፉን ይዤ የመጣሁት ና ብዙ ጊዜ የኢትዮጵያ ጤፍ ውጭ ላለን ሰዎች አይወጣለንም ና ለእኔ ግን እንዴት እንደሰራ ልኝ ነው የምነግራችሁ። መጀመሪያ እዛ ሲፈጭ ሻከር ተደርጎን የተፈጨው በደንብ ላም አላለም ከዛ ደግሞ እርሾም ከዛ ነው ይዤ የመጣሁት ከዛ ካመጣሁት በኋላ ያቦካሁትኝ ሶስት ቀን ነው ሶስት ቀን አብኩቸው ከዛ አብሲጥ እያድሬ በንጋ ተጋገርኩት ይህንን የመሰለ በጣም የሚያምር እንጀራ ነው የጋገርኩትኝ እናንተን በቤታችሁ እንደዛ አርጋችሁ ሞክሩት እዚ ጋ ደግሞ ያው እንጀራዬን እየጋገርኩኝ በዛው ደግሞ በየአይነት ይን እየሰራው ነበረ በየአይነት ምስሬን ወረድ ያቁላልቻለሁ ሽንኩርት ቲማቲም ነጭ ሽንኩርትና በርበሬ እኔ ያቅሏላት፣ ሶሪ እንግዲህ ሂደቱን መጀመሪያ ስላላሳዩችሁ እየሰራው ነው እንድቀርጽላችሁ የመጣልኝና ለዛ ነው። እዛ ጋ ደግሞ ሽንኩርት አርጌ ሽንኩርት ለድፍን ምስርና ላልጫ ነው። እሱንም ደግሞ አሰራሩን እየሰራ እናሳያቸዋለሁ። አብረን ስራ እዚህ ጋር እንግዲህ እንደምታዩት እርድ ነው ያደረግኩበትኝ። እርድ አድርጌበታለሁ። እርዱ ደግሞ ጅንጅብል፣ ነጭ ሽንኩርት ያለው እርድ ነው ያደረኩበት። አንድ ላይ ነው ተደርጎ ተፈጭቶ ይመጣልኝ እና እሱን ነው ያደረግኩበት። እያቁላላዎች ነው ያለሁትኝ። ያው ድፍም አትረክክ ስለሆነ የምሰራው ማለት ነው። እንግዲህ ድፍም ምስሩ ላይም እርድ ጨምሬበታለሁኝ። ድፍም ምስሩ ሽንኩርት፣ ነጭ ሽንኩርት እና ቃሪያ ነው አንድ ላይ አብሬ የፈጨውትኝ ለምን የቀቀልኩት ድፍን ምስር ስላለን ለመጨመር ማለት ነው። ምስራችንም እየተቆላላ ነው። ይኸው እንደምታዩት የቀቀልኩት ይህን ድፍን ምስር ያው መጥቷል። እሱን ጨምረውና አንድ ላይ አማስለዋለሁ ማለት ነው። ለስራውም ኤዚ ነው የሚሆንልን ማለት ነው። ድፍን ምስሩ መጀመሪያ ከተቀቀለ ከዛ አንድ ላይ አደባልቀዋለሁ። በጣም ብዙ ሰዓት ብዙ እሳት አላስመጥተውም ኦልሬዲ የበሰለ ነገር ስለሆነ ሽንኩርቱም በጣም ብዙ ሙትት ማለት ስለሌለበት፣ ጣዕሙን እንዳይለቅ የቃሪያውም፣ የነጭ ሽንኩርቱም የሁሉም ጣም አንድ ላይ እንዲሆን ብዙ ሰዓት አታስመቱት። በቃ በዚህ አይነት ሁኔታ አርጋችሁ ጨውና ኮረሪማ አርጋችሁ ታውጡታላችሁ ማለት ነው። ብዙ ሰዓት መመጣት የለበትም ማለት ነው። እዚህ ጋር ምስሬ እንደምታዩት እንትን እያለ ነው። አተርክኩም የተቆላላ ነው። በአንድ ጊዜ እንግዲህ ሶስት ነገር ነው የጣርኩትኝና እየሰራ ነው ያለሁት ማለት ነው። በጣም ብዙ ሰዓት እራሱ ያፈጅባችሁም። በትንሽ ደቂቃ ብዙ ምግብ መስራት ትችላላችሁ ማለት ነው። እኔ የፈጀብኝ አንድ ሰዓት ተኩል ነው። ይኸው አተሬንም እንደዚሁ ቀቅ እያለሁኝ እንጀራን ይቀቅኩ አተሩንም እየቀቀልኩ ነበርና አተሩም ይኸው እንደምታዩት ትቅሏለሁ ላይ ጨምሬዋለሁ። ከረሩም በጣም ነው የሚያምረው። በቃ እሱም ጀስት ከአምስት እስከ አስር ከሰባት እስከ አስር ደቂቃ ይበቀዋል ለምን ተክተክ? ለምን የተቀቀለ ነው፣ የተቆላላ ነው። በጣም ምግብ ብዙ በቃ ጥብስብስ ስናደርገው ለጤናችንም ብዙ ጥሩ አይመጣም እና እኔ ምግብ ስሰራ ብዙ ጊዜ ቶሎ ቶሎ ነው የምሰራው። ደግሞ ምግብ በጣም ነው የሚጣፍጠው። በጣም በንጽህና ነው ምግቡ ነው የምሰራው። እኔም ቤተሰቤም ብዙ ጊዜ ቤታችን ነው ሰርተ የምንበላው እና እንደዛ ነው እላችኋለሁ። አሰራሩን ተከታተሉት። በጣም ነው የምትወዱት። ኢዚ ነው ደግሞ ሰብስክራይብ ማድረግ አትርሱ፣ ላይክ አድርጉልን፣ ኮመንት ስጡን። ምን እንስራላችሁ? ወዴት ደግሞ ሄደን አንዳንድ ቦታዎችን ደግሞ ኔክስት ዊክ እናሳያችኋለን። እዚህ ጋር ደግሞ ምስሬን ጥብ አድርግ ያለሁኝ ያጠብኩትን ምስል ዘብዝፌ ዋለሁ ኦልሬዲ። እሱን ደግሞ ይኸው ምስሬንም እዚህ ጋር ጨመርኩትኝ፣ እዩት። ዱሮ አይመስልም በጣም ደስ የሚል ሽታው ራሱ በስመ አብ! ሽታው በዩቱብ የሚተላለፍ ቢሆን አስተላላላችሁ እንደ ያላችሁ ሰዎች መብላት የምትፈልጉ እንዲሰራላችሁ የምትፈልጉ ደግሞ በዚሁ አጋጣሚ ደግሞ እንደምሰራ ለነገራችሁ ፈልጋለሁኝ እና አገልግል እንዲሰራላችሁ የምትፈልጉ ሰዎች ኮንታክት ታግሮኝ እሰራለሁኝ ማለት ነው። የበየ አይነቱም ሆነ የስጋ ወጥም የሁሉንም እና እንደዛ አድርጉ። ላይክና ሰብስክራይብ ሼር ማድረጋችሁ እንዳትረሱ። እዚ ጋር ደግሞ ያው እንደምታዩት አምባሻ ለመጋገር ነው የፈለግኩት። ና መጀመሪያ እርሾን ኦረዲ ሰርቸዋለሁ። እርሾን ደግሞ ያደረግኩትኝ ሞቅ ያለ ውሃ አደረግኩበት ስኳርና እርሾን አድርጌ አንድ ላይ ኮፍ እንዲሌልኝ አደረግኩ። ከዛ ዱቄቴን ጨመርኩኝ፣ ቤኪንግ ፓውደር ጨመርኩኝ። ከዛ በኋላ ኦሊቭ ጨመርኩኝ፣ ቤኪንግ ፓውደር ጨመርኩኝ፣ ኦሊቭ ጨመርኩኝ። በቃ እንደዛ አድርጌ ማወኪያው ስላለኝ በማወኪያው ነው ያቦካውት። ጨው አድርጌበታለሁ፣ ስኳር አድርጌበታለሁኝ። እንደዛ አድርጌ በጣም ቆንጆን ባሻ ነው የጋገርኩት እዩት። ሌላ ደግሞ በጣም የሚገርም ቃል አስተዋውቃችሁ፣ ይሄ ቅድም ሊትሳወካበት የማይታችኋል። እንደገና ደግሞ ጎመኔንም ደግሞ በሱ ነው እየፈጨ ያለውት። እህዩት እንዴት አድርጎ እንደሚፈጭ የገዛሁት ደግሞ ከቲክቶክ ሾፕን ነው። ቲክቶክ ላይ ከገባችሁ እዛ ሊንኩን አስቀምጬላችኋለሁ ና መግዛት ትችላላችሁ። የሚገርም የሚገርም መፍጫ ነው። በጣም ብዙ ነገር ነው የሚፈጨው። ትናንትና ለልጆች በርገር ሰርች የላቸው ስጋውን፣ ሽንኩርቱን ሽንኩርቱን ሁሉንም ቅመሙን አንድ ላይ አድርጌ አንድ ላይ አዋህደው የሚገርም በርገር ነው የሰራውላቸውና እሱን ደግሞ ሌላ ጊዜ በርገሩ ሰርች ያሳያቸዋለሁ። እቃው ግን በጣም አሪፍ እቃ ስለሆነ ለብዙ ነገር ስለሚጠቅም ብትገዙት ይጠቅማቸዋል። በዛ ላይ ደግሞ ኢሶቼብ 13 ብር ነው የገዛውትኝ ነጭ ሽንኩርት ነው የጨመርኩበት። እዚህ ጋር ነጭ ሽንኩርት የፈጨው አልቆብኝ ነበርና እዛው በመፈጨበት እንትና አለ እና በዛ እያደረግኩ ነጭ ሽንኩርት ነው የጨመርኩበት። ከዛ በኋላ ደግሞ ቃሪያ ጨምርበትና ና አወጣዋለሁ ማለት ነው። እዚህ ጋ ደግሞ ምስሪ እንደምታዩት ቂቤ ጨምሬበታለሁ። ትንሽ ቂቤ ነው የጨመርኩት፣ ብዙ አላበዛውበትም። አተሩ ጋ ደግሞ ከለሮችን ቃሪያ ነው የጨመርኩበት የፈረንጅ ቃሪያ ማለት ነው። እናንተ ግን ኢትዮጵያ ከሆናችሁ የራሳችሁን ቃሪያ መጠቀም ትችላላችሁ። ምንም ችግር የለም። ቃሪያ ያጣላል እንደዛ አድርጉበት። በጣም የተለየ ጣዕም ይሰጠዋል። ስለዚህ ቶሎ ነው ማወጣው። በቃ ነጭ ሽንኩርቱም ቃሪያውም ሳይበሳስል ነው የማወጣው። ምስሩ ላይ ደግሞ ብዙ በርበሬ አላበዛበትም። ለምን? እኛ ብቻ ሳይሆን ምን ብለው ልጆቹም በጣም ስለሚወዱ ምስር ስለሚበሉ እንደዚህ፣ በቃ በጣምም ነጭ ሳይሆን በጣምም ሳይቀላ በቃ እንደማያቃጥል አድርጌ ነው ምሰራላቸውና በጣም ነገራቸውን ምግብ ይወዳሉ። ስለዚህ እንደዚህ አድርጌ ምስሬንም ልጨርስ ነው ማለት ነው። ከዛ በኋላ ያደረግኩበት ነገር ምንድነው ነው መውጫው ስለሆነ ኮረሪማ አድርጌበታለሁ። በቃ የመጨረሻ ቅመሜ ኔ ኮረሪማ ነው። ኮረሪማ ዬን እንደዚህ ያደረግኩበት። ከዛ በኋላ ጨረስን ማለት ነው። ድፍን ምስር ጨርሰናል። አልጫ ጨርሰናል። ምስር ጨርሰናል። የቀሩን ደግሞ አንድ ሁለት ሶስት ወጦች አሉ። እነሱንም አብረን እንሰራለን። ይሄን ለመስራት ስንት ደቂቃ ፈጀ? ፎርቲ ፋይቭ ሚኒት፣ አርባ አምስት ደቂቃ ነው የፈጀብኝ ማለት ነው። ስለዚህ አብረን እናያለን ደግሞ ሌሎችን እንግዲህ እንደዛ እንደዛ እያልን ደግሞ ለጎመኑ ደግሞ እዛ ጋ የጣርኩት ብረድስታ አለ። ሽንኩርቴን ወረዴ አቁላልቻለሁ። ቅድም በዛ ባልኳችሁ መፍጫ የፈጫሁት ጎመን ነው። ጎመኑ ደግሞ በጣም በቃ ከሰባት እስከ አስር ደቂቃ ባለው ሰዓት ውስጥ ነው በስሎ የሚወጣው። እዚ ጋ ደግሞ ጥቅል ጎመኔን ወረዴ በማሽኑ እንትን እያልኩት ነው ያለሁትኝ። እነዚህ ስስ ሲሆን ብዙ ሰዓት አይፈጅባችሁም እናንተም ግን በቢላም መደረግ ይችላል። ይሄ ማሽን ስላለኝ ነው የተጠቀምኩበት። ቀጫጭን ሆኖ ሲቆረጥ በቃ ጀስት ቴን አፕቶ ፊት ከ10 እስከ 15 ደቂቃ ባለው መጨረስ ትችላላችሁ። ይፈጥንላችኋል ለመብሰልም ና እኔ እንደዛ ነው የተጠቀምኩት። እናንተም ስትከትፉት በደንብ ቀጥ ቀጭን አርጋችሁ ክተፉት። በጣም ያምራልም እንደገና ሰአትም አይፈጅም። እንደገና ሲበላም በጣም ደስ ይላል። እንደዛ ነው ያደረግኩትኝ። እንግዲህ ጎመኔም ጎመኔም በስሏል። ይሄው እዚህ ጋር ደግሞ ሽንኩርቴን አቁላልቸዋለሁ፣ ዘይት አርጌበታለሁ። ይሄ መንገድ ስለማያስፈልገው ነው ብዙ እንትን ያላልኳችሁ። ከዛ የጨመርኩበት እርድ ነው። እርድ እንደነገርኳችሁ ጅንጅብል፣ ነጭ ሽንኩርት እርድ ተደርጎ አንድ ላይ ተፈጭቶ የመጣልኝ ነው። ስለዚህ ብዙ ቅመማ አያስፈልገውም ማለት ነው። እንደዛ ሲሆን ከዛ ካሮቴን ነው የጨመርኩት። ከዛ በኋላ ትንሽ አበስለዋለሁኝ። በጣም አቅሏለሁ ኦልሬዲ እስከሚበስል ጥቅል ጎመኑን በጣም በስስ በስስ ስለሆነ እንትን ያደረግኩትኝ ብዙ ሰዓትም አይፈጅብኝም። ካሮቱ ነው ትንሽ ካሮቱን እንደዚህ አድርጌ ከሽንኩርቱ ጋር አብሮ ካሮቱ ይበስላል ማለት ነው። ከዛ ነጭ ሽንኩርት ነው የጨመርኩበት። ከዛ በኋላ ደግሞ ከለሮች ቃሪያዎች፣ አረንጓዴውን፣ ቀዩን፣ ቢጫውን አንድ ላይ አድርጌ በቃ ከለር ፉል እንዲሆን ማለት ነው። በዛ ላይ ራሱ ቃሪያ በራሱ ቪታሚን ሲ ያለውና በጣም አሪፍ ነው። ብዙ አላበስለውን በቃ እንደዚህ ልክ ካስገባት በኋላ ብዙ ሳላበስል ነው ማውጣው። ራሱ በቆይታ ብቻ በእንፋሎቱ ብቻ ራሱ ይበስላል ና እንደዚህ አድርጌ እንደዚህ ከለር ፉል የሆነ ምግብ ሰርቻለኝ። ይሄንን ባይዘዌ በእንጀራ ብቻ አይደለም በዳቦ ራሱ በጣም ነው የሚጣፍጠው። በዳቦ ራሱ መብላት እንችላለን። ልክ እንደ ሳንዱ ሰርተን ማለት ነው ግዴታ እንጀራ አያስፈልግም። እና እንደዛ አድርጌን የሰራሁት ማለት ነው። ሌላውን ደግሞ አሳያቸዋለሁ ማለት ነው። አብራችሁኑና ላይክ ማድረግ እንዳትረሱ ሰብስክራይብ አድርጉን በዚህ በዚህ ደግፉን። ቆንጆ ቆንጆ ምግብ ደግሞ ከዚህ በኋላ እየሰራሁኝ አሳያቸዋለሁ። ለልጆች ምን ምን አይነት ምግብ እንደምሰራ እንዴት ላይፌን በኢዚ ሁኔታ እያደረግኩት እንዳለሁኝ አሳያቸዋለሁ። የአራት ልጆች እናት ነኝ። እንደገና ወጥቼ ደግሞ ሰርቼ ነው የምመለሰው። ግን ኤቭሪቲንግ እንዴት አድርጌ ኢዚ አርጌ ላይፌን እንዳያስኩትኝ በሂደት አሳያቸዋለሁ እና እናንተ ግን ሰብስክራይብ ና ላይክ ማድረጋችሁ እንዳትረሱ ሰዎች ጋር ደግሞ ቪዲዮ እንዲደርስ ሼር አድርጉልኝ። እንደገና ደግሞ እዛ ጋር ደግሞ ሽሮ እየሰራሁ ነው። ለምንድን ነው ሽሮ ብትሉ ልጆቼ በጣም ሽሮ ይወዳሉ። ይሄ ሁሉ ምግብ ተሰርቶ ሽሮ ከሌለ ምንም በቃ ይሄ ሁሉ ነገር ባዶ ነው ማለት ነው ለእነሱና ሽሮ እየሰራሁላቸው ነው ያለሁት። ሽሮ ደግሞ እያሳደገን ነው እያስረጀንም ነው አንድ ላይ ስለዚህ ሽሮን እየሰራሁ ነው ማለት ነው። አብራችሁ ነው እዚህ ጋር ደግሞ ያው ቅድም ያቦካት ልጤ ክፉሎልኝ እንባሻ እየጋገርኩ ነው ያለሁት። እንባሻ መጋገር እንኳን የረሳውበት ይመስለኛል ግን ደና ነኝ። ልጅ እያለው ብዙ ጊዜ እንባሻ ጋገር ነበርና ስቲል ትውስታ ያለቀቀኝ። እንባሻ በጣም ነው ምወደው። ያው እንደዚህ አድርጌ እንግዲህ በአሟልለውም ወረዲ ግን እንባሻ ሆኗል። እንባሻ ሆኖ ወጥቷል። በቃ <minutes paid off> <t authorityICEOVER> <lawsuitroyable> ባሻ በጣም ነው የምወደው። እንግዲህ እንደምታዩት ቅርጽ እየሰጠሁት ነው ያለሁት። አይቲንክ በጣም ጎበዝ ነኝ እኔ ራሴ ራሴን አደነኩት። አልረሳሁትም። በጣም ያው እንድትሟለል እንዳለው ነው ማለት ነው። ኤዲስ ግን ለቡና ቁርስ የሚሆንን ባሻ ለእኛ የሚሆንን ባሻ መጋገር እችላለሁ ማለት ነው። ያው ባሻን እየጋገርኩ ነው ያለሁት እዚህ ጋር እንግዲህ እየገለበጥኩት ነበረ። እውነት ካረሳውት በቃ ይገለበጠልኛል ማለት ነው። ገልብጨዋለሁ ገልብጨዋለሁ፣ ና ገልብጨዋለሁ፣ በእውነት ገልብጨዋለሁ። ና ጥሩ ነው። በሚቀጥለው ግን በጣም ቆንጆን ባሻ እንደምጋገር በቃ ለራሴ በቃ ራሴ ናየትና ደስ ብሎኛል። ምግባችን ሰርተን ጨርሰን ምሳችን በልተናል። አሁን ደግሞ ቡና ዛሬ አላቀላ ነው ነው እንደዛ አድርገን ደግሞ በጣም በሚያምር ሁኔታ ባሻ ጋግራ ያለኩኝ የሚገርም አምባሻ በጣም ቻናል ሰብስክራይብ እንደምታደርጉ እጥቀኛ ሰብስክራይ ሰብስክራይብ አድርጉኝ። ላይክ እና ሼር ማድረጋችሁን እንዳትረሱ። ብርሃን ፋሚሊን ደግፉን፣ ይወዳችኋለን። ጥራናችን እንግዲህኛ ልክ እንደዚህ ቆንጆ ሆኖ ነው ያለፈልን። እናንተ ቅዳሜ እንደዚህ ቆንጆ ነው እንዲያልፍላችሁ በአገራችን ምግብ በአገራችን ደስ ስለሚሉ ነገሮች ደስ ብሎ አልፋለ እናንተ እንደዛ ነው ለፈላችሁ ጌታ ያባርካችሁን እናመሰግናለን ስለምታዩን በጣም ደስ ብሎናል ብዙ ሰብስክራይብ ደግሞ ተሰጣችሁ በጣም ደስ ብሎናል ተባረኩ ነው በጣም ቀን